ጋር ምን የምታውቀው ነገር አለ? ምንም የምታውቀው ነገር የለም። አንተ ኮ በቃ ባየኸው ነገር እና ከብሩኬ ጋር በምትሆኑት ነገር ነው ወይ ብሎ ሲያማክረህ አንተ ሌላ ሌላ ነገር እንትን ትለዋለህ። ምን እኔ እኮ እሱን እያረጋጋሁት ነው። እናንተ አናዳችሁት፣ ጸብጭራችሁበት በቃ ልጁን ሌላ ነገር ውስጥ እኮ ልከቱት ነው ኮ። የፍፄ ስራ እኮ ልክ አይደለም። አሁን እኮ ስነ ስርዓት ለእኔ አሁን ራሱ ፈልጎ ነው ነገሮች ላይ እየገባው። አሁን ብዙ ነገር በቃ እንደውም አንቺ ነሽ ብዙ ሰበብ እየፈለሽ አጥፍተሻል። ልጁን ነው እያስናቅሹ ነው። ሌላ ብዙ ችግር ምን ሆነሻል? ከሱ መለየት የምትፈልጊ ከሆነ በግልጽ ሰበብ እየፈለግሽ ነገሮችን አታክር። ሰበብ እየፈለግሽ ነው በቃ። መኛ ሚ ሰበብ ጋር ያለብኝን ችግር ነው ሌላ ነገር ነገር ለምን ለምን እንደዚያ እያልሽ አይምሮሽን ታስጨንቂያለሽ? ምን እንደ እኔ ዛሬ ማለት ነው፣ ይሄ ሄኖክ የሚባለው ማለት ነው። ሲመታ ደስ ያለው ማን ነው ማለት ነው? ደሞ ራሱን እንደ ትክክል ደግሞ ያደርገዋል ማለት ነው። አንተን እራሱ እየገባ እያጣላክ ያለከው፣ አንተ እየበጠበጥክ ያለከው እንዳስታረቂ መስለ ማለት ነው እና እኔ ሲመስልን ሄዶ ይመስለኛል እያጣላችሁ የለው ሀይሚና ብሩክን ማለት ነው። ለምን እንደሆን ታውቃላችሁ? አሁን ስቲል አሁን ራሱ ጥፋተኛ እያደረገው ሀይሚን ነው ብሩክን አይደለም ማለት ነው። ለምን እንደሆኑ ታውቃላችሁ? አንቺ ነገሮችን ክዲር ብታረጊ ይኖሩ አንቺ ብታስረጁ ምናምን ነገር ኑሩ። እሱ እኮ ያለፈ ነገር ነው። ስላለፈ ነገር ምንም እኳ አይመለከትሽም እንዴ ያለፈ ነገር ቢሆን። ያን ፎቶ አላየችው እሷ ጠንቋ ያቀልም ላላየችው ነገር ደግሞ ግዴቷ ነው መጠየቅም፣ እንደዛ መሆን ግዴቷ ነው። ብሩክ ደግሞ ማስረዳት አለበት። ብሩክ ሲጀመር ያስረዳበት መንገድ ራሱ ደስ አይልም ማለት ነው። አንተ ሄኖክ ራሱ እንዳስታራቂ ሳይሆን እንዳጣይ ነው ሄኖክ እየመጣክ ያለከው ማለት ነው። እና ሀይሚሻ እኔ ጥፊው ተመቹቶኛል ማለት ነው። ጉድጉድ ሰላም፣ ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ እያልኩ ማለት ነው። እና ቪዲዮን ሲጀምሩ ላይክ በማድረግ ጀምሩ። ይሄ ሄኖክ ተብዬው አማ ይሄ ሄኖክ ሀኒ ሄኒ ዛሬ መቷል። ደግሞ ምንድን ያለው አይታችኋል አይደለ? የተፈጠረውን ነገር ይሄ ቴዲ የሚባለው ልጅ ሻንጣውን ይዞ መጥቷል ሀይሚ ጋር ምን አገባክ እንትን ሀይሚ ልጁን ይዘህና ያለች የመስ ሆነ አድርጎ እያወራ ያለው ማለት አሁን ለምሳሌ ትናንት ሀይሚ ከብሩክ ጋር ብሩክን ለማነጋገር ከብሩ ጋር ቁጭ ብሎ እያወሩ ነው። ልጁ እቃውን ይዞ የመጣው ሻንጣውን ይዞ የመጣው ማለት ነው። እስቲል መጀመሪያ ሀይሚ ቪዲዮ ላይ ስትገባ ካየከው ምን እያወራች ነበረ? ስለ ቤት መልቀቅ እያወራች ነበረ። ለምን ብሩ ካልተታረቃት ለህይወቷ አስጊ እንደሆነ እዛ መቀመጡ፣ ነገሮችን ከተስተካከሉ ታርቀው ነገሮችን ለማስተካከል እየሞከረች እንደሆነ፣ አለዛ ደግሞ ለትለቅ እንደሆነ ሰምተሃል ብዬ አስባለሁ። ግን ሀይሚ አይደለችም የጠራችው ያለው ማለት ነው። እንትን ማለት ነበረብክ ገባህ፣ አደለ አንተ እንዳስታረቂ ኮን ካሁን ለምሳሌ ፍጺ ምንድን ነው፣ በኩል መንገድ ነው እየሄደ ያለው አደለ፣ ሀይሚጋም ብሩክጋም። ለዚም ከሀይሚ በለጠ ብሩክን ነው የሚያውቀው ግን ለሀይሚ ነው እስካሁን እስቲል አሁን ድረስ ራሱ እየቆመ ያለላት መልካም ሰው ማለት ለምን? ያውቃል ህመሙን ስለሚያውቀው ግን አንተ እስቲል አንቺንሽ ጥፋተኛ አንቺንሽ ችግር ያለብሽ መረዳት ምች ቢሆን ኖሮ ቀላል ነገር ነበረ። ነገሮችን ውስብስብ ብለ የምታደርገች እዛ ሴት በ የበፊት ነው ከተባለች የበፊት ነው እሷ ስለበፊት በፊት የምታውቃለች። እች ልጅ አልነገራትም ስለ በፊት እኮ የሆነ ሰው ከሆነ ሰው ጋር ሽሽብ ሲጀመር ይሄ ሰው እንደዚህ ይሄ የበፊቴ ነገር ነው ምናምን ብሎ ሲነግራት ነው መረዳት የምችሉ ስታይ ራሱ እንደ አዲስ አደነገጥ ማለት ነው ግን እሱ አልነገራትም። ያልነገራትን ደግሞ ነገር ደግሞ ማወቅ አችልም። አንተ ደግሞ እዚህ ጋ ራስን እንዳስታረቂ የምታይበት መንገድ ደግሞ ትክክል አይደለም። የእውነት ለመናገር ትናንት ራሱ ከት ፍፄ ላይ ያደረግ ከትናንት ያደረግከው ነገር ፍፄ ላይ ተገቢ አይደለም። አንድ እንደ ጓደኛ፣ እንደ አብሮ አደግ ተገቢ አይደለም። መጣክ፣ ሰነዘርክ፣ በደበደብ ባለፈው ከልጁ ጋር ልጁ እንደበደባችሁት ይሄ መሰልጠን አይደለም፣ መውቅ አይደለም። ስለተደበደባችሁ ልጁ ሀይሚ ማስቸገር ይተዋል ማለት አይደለም። እስቲ ሊያስቸግራታል አሁን ድረስ ማለት ነው። ከዛ ለዛ ሀይሚ የምትለው ነገር በጣም ሺዝ ስማርት ሃይሚ ማለት ነው። ለምንድን ነው ተቃላችሁ? ነገሮችን ሁሉ በፍቅር እናስተካክል እያለች ያለችው ማለት ነው። ከቴዲ ጋም ከሁሉም ጋር ያለውን ነገር በፍቅር እናስተካክል ነው። አያጇ ፍጽ ያሁን ምንድን ነው እንዳለች ሀይሚ እጅ ላይ ለሰው እጅ እጅ ለሰው እጅ ላይ መሰንዘር እንኳን የማይችል ሰው ነው። ለምን በጣም ይከብደዋል። መማታት ማለት በጣም የወደቀ ስራ ነው። ሰውን ልጅ መማታት እጅ መሰንዘር ማለት በጣም የወደቀ ነገር ነው ማለት ነው። ነገር ግን የሰውን ልጅ ማሸነፍ የምችሉት በፍቅር ነው፣ በጸባይ ነው፣ በመገዛት ነው። በዱላማ ማንም ሰው በዱላ ያምናል ወይ? እሱ ከእናንተ የበለጠ ጉልበ ሊኖሩ ይችላል። ሀይሚ የምታደርገውን ነገር ለምንድን ነው የተረዳችዋት ያላችሁት፣ ተረዷት። ሄኖክ ደግሞ ማለት ነው አንተ እያስጠረክ አይደለም። ሲጀመር ከነዚህ ሰዎች ራሱ መራቅ አለባችሁ። ሄኖክ የሚሰራው ስራ ትክክል አይደለም። የእውነት ለመናገር ማለት ነው ቅመማ የሀይሚሻ በጣም ነው ነገር ግን አንድ ብቻ ሰተሹ ትያለሽ። አንድ ሁለት ያደግሚለትም ነበረ ጥሩ ነው። አንድ ሁለት ደገም ብታደግለት አርፎ ይቀመጥ ነበረ። ለምን የሆነ በጣም ዱላ ፈልጓል ሄኖክ ማለት ነው። በግድ ተጣሉኝ እያለ ነው ለዛ ነው እንዲህ በጣም እንትን እያለ ያለው ንግግር ያበዛው ማለት ነው። ለምን አንደኛ በቃ ትናንት ደግሞ ሻንጦን ይዞ የሆነ ሀይሚ ና ምናምን ብላ በጎን አውቃ እየፈለገች ብሎ ክልታና እየመሰለው እኮ ነው እንደዚህ ብሎ የሚናገር ማለት ነው። ሀይሚ ታውቃለህ እንደዚህ አይነት ስነ ምግባርም የላትንም ጨዋ ያሳደጋት ልጅ ናት ካወክ ማለት ነው ስለ እኔ ለአንተ አልነግርህም ታውቃታለህ ካብሮ ከአብረ አደገክናት ማለት ነው እስቲል ግን አንተ ማስታረክ ካለብህ በሁለቱም ሳይድ ነው በአንዱ ብቻ ፈርቅ መያዝ የለብህም ብሩክ ወዳጅህ ስለሆነ ለወደ ብሩክ ልክ በሷ ቦታ ደግሞ አንተ መዋሸት ማለት እን